ሳሚ ገነርስ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምንከረማችሁ። ሳሚ ነኝ። ለማታቁኝ የዩትዩብ ቻናል ስሙ ሳሚ ገነር ይባላል። አዲስ ከሆናችሁ አርሰናል ደጋፊዎች ስለ አርሰናል መስማት የሚመቻችሁ ምንጠብቃላችሁ ሰብስክራይብ በማድረግ ቤተሰብ መሆን ችላላችሁ። ነባሮች ላይክ፣ ሼር እንዲሁም ኮመንት ላይ ሀሳብ አስተያየታችሁን በዛውም ምንጠይቀው ጥያቄ አለ ይገምቱ ይሸለሙ። ዛሬም አለ። ሽልማቱን እንደምታውቁት ነው። የአርሰናል የ2024-25 የዚህ ሲዝን የፈለጋችሁትን አንደኛው ሆም ማሊያ፣ አዌ ወይም ደግሞ ሶስተኛው ማሊያ የፈለጋችሁትን ኦተንቲክ ተጫዋቾቹ የሚለብሱት ኦርጅናሉ ኦተንቲክ ማሊያ ለሽልማት ይዘን መተናል ማለት ነው። በቪዲዮ የሆነ ሰዓት ላይ ጥያቄ ጠይቃለሁ። ዛሬ እንደባለፈው አይከብድም፣ ጥያቄው ይቀላል። የሚከብዱት ሌላ ነገሮቹ ናቸው። መሰጣችሁ ግቦች አሉ፣ እነሱ ከተሳኩ ነው ሽልማቱ የምንሸልመው ማለት ነው። እንግዲህ ይገምቱ፣ ይሸለሙ። ተመልሰናል። እንግዲህ በዘጠነኛ ሳምንት የእንግሊዝ ፕሪምየር ሊግ አርሰናል በሜዳው ኤምሬትስ ስታዲየም ክሪስታል ፓላስን የሚያስተናግድበት የለንደን ደርቢ እሁድ ይደረጋል። ስለዚህ ጨዋታ አንዳንድ ነገር ለማለት ነው የመጣሁት። ከዛ በፊት ግን እንዴት ከረማችሁ አርሰናላውያን? እንዴት ከረማችሁ? መቼም የባለፈው ሳምንት አርሰናል ደጋፊ እንደመሆን የሚያስደስት ነገር የለም። በዕለተ ቅዳሜ ፉልሃም ላይ ጣፋጭ ደላችንን በክራቨን ኮቴጅ ተጎናጸፍን እሑድ ዕድሜ ለሻሼ ዕድሜ ለማይስተር ዩናይትድ ሊቨርፑልን ነጥብ አስጣሉልን ረሃዬ የሆነ ቀን ሆነ አልፈታልን እኮ አርሰናል ማክሰኞ ደግሞ አትሌቲኮ ማድሪድን ስለዛ በደንብ አላወራንም አትሌቲኮ ማድሪድን ሪያል ማድሪድን ዝም ብሎ አትሌቲኮ ማድሪድ አይደለም። የዘንድሮ አትሌቲኮ ማድሪድ ሪያል ማድሪድን አምስት ለሁለት ያሸነፈውን አትሌቲኮ ማድሪድ ኖርማል ቲም አስመስለን አራት ለዜሮ አሸነፍን። ታዲያ የባለፈው ሳምንት አርሰናል ደጋፊን እንደመሆን ምን መቀደስ ምን መባረክ አለ። ሆፕፉሊ በጣም በጣም ኢንጆይ እንዳደረጋችሁት ያንን ሳምንት ገምታለሁ። አሁን ደግሞ በዘጠነኛ ሳምንት ኤብሪቼይዜ ደርቢ የኦሊቨር ግላስነሩን ክሪስታል ፓላስን በሜዳችን ኤምሬት አስተናግደን የምንገጥም ይሆናል። በዚህ አጋጣሚ ክሪስታል ፓላስ የሊጉ ከፍተኛ ሙከራ በማድረግ የሊጉ ቀዳሚ ቲም ነው። በተቃራኒው ደግሞ አርሰናል በሊጉል ካሉ ክለቦች እጅግ በጣም ዝቅተኛ ሙከራ የሚደረግበት ቲም ደግሞ አርሰናል ነው። ስለዚህ ሞካሪው ከዝቅተኛ ወይም ደግሞ ከመከላከል ብቃት ካለው ቲም ጋር የሚገናኙበት ነው። እውነት ለመናገር ሁሉም ነገሮች ለአርሰናል ያደላሉ። አርሰናል በዚያ አጋጣሚ ባይዘዌ ሁለት ያለፉት የፕሪሚየር ሊግ ጨዋታ ላይ አንድም ሹት ኦን ታርጌት አልተሞከረበትም። የነገውን ጨዋታ ምንም አይነት ሹት ኦን ታርጌት ካልተሞከረበት ሌላ ሪከርድ ከማንቸስተር ሲቲ ጋር ምንጋራ ይሆናል ማለት ነው። ነገር ግን እጅግ በጣም ይከብዳል። ለምን ካላችሁ፣ ሁለቱ የባለፈው ዌስትሃም እና ፉልሃም ጋር በተጫወትንበት ጨዋታ ነበር ምንም አይነት ሙከራ ያልተደረገው። ሁለቱ ቲሞች ግን ለየት የሚያደርጋቸው ምንድነው? በሎ ብሎክ የሚጫወቱ ቲሞች ናቸው። ስለዚህ ብዙ የማጥቃት ጨዋታ ስለማይጫወቱ ማያጠቃቲም ደግሞ ሙከራ ሊያደርግ አይችልም። በዛ ምክንያት እድለኞችም ሆነን። እሱ ብቻ ግን አይደለም፣ ጠንካራው የተከላካይ ክፍላችን ካጥቂ ጀምሮ የሚሳተፍበት የመከላከል ስራ ለዚያ ደርሰናል ማለት ነው። የእሁዱን ጨዋታ ግን ቀላል አያደርግም፣ ምክንያቱም የኦሊቨር ግራስነር ክሪስታል ፓላስ በማጥቃት ሜንታሊቲ የሚጫወት እጅግ አስቸጋሪ ቲም ነው። ለዚህም ደግሞ አስራ ስምንት ያለመሸነፍ ሪከርድ ተጉዘው ነው የተሸነፉት። ይመስለኛል በኤቨርተን ከሜዳቸው ውጭ ኢቨን ለመጀመሪያ ጊዜ በሊጉ ሊቨርፑልን ማሸነፍ የቻለው ቲም የኦሊቨር ግላስነሩ ክሪስታል ፓላስ ነበረ። አሪፍ አሪፍ ኳሊቲ ኳሊቲ የሚባሉ ተጫዋቾች አላቸው። ሂውጅስ ዋልሰን ማቴታ የክለባችን ተጫዋች ሊቨርፑል ላይ የአሸናፊነት ግቧን የሚያስቆጠረው ኤዲ ንኬቲያ ለነሱ ነው የሚጫወተው። ጠንካራ ቲም ነው ያላቸው። ስለዚህ የማጥቃት በማጥቃት ሜንታሊቲ ነው የእሁዱን ጨዋታ የሚመጡት። ምናልባትም ሙከራ ሊያደርጉብን ይችላል። ብዙ በሎብሎክ ይጫወታሉ ብዬ አላስበውም። ያ ነገር ደግሞ ለኛ በኦፕን ፕሌይ ግብ እንድናስቆጠርም እድል ይፈጥርልናል። ዋናው ነገር ግን ምንድነው ይሄን የለንደን ደርቢ አሸንፎ ሶስት ነጥብዋን ከባንካችን ከተን የአሸናፊነት ግስጋሴውን መቀጠል፣ ይሄ ነው ዋናው ነገር። የሁለቱ ክለቦች ያለፉ ግንኙነትን የተመለከትን እንደሆነ ባለፈው አመት በሚገርም ሁኔታ በሜዳቸው ባደረግነው ጨዋታ መጀመሪያ በሜዳቸው ነበረ ያደረግነው የፕሪምየር ሊጉን ጨዋታ አምስት ለአንድ በሆነ ውጤት አሸነፈን ነበረ። ጋብርኤል ጄሱስ ይመስለኛል ሁለት ጎል አግብቶ አሪፍ እንቅስቃሴ ያደረገበት ጨዋታ ነበረ። ታስታውሳላችሁ፣ እዛ ጨዋታ ላይ ጋብርኤል ጄሱስ ከጉዳት መጥቶ ሊግ ካፕ ላይ ወይ ደግሞ ካራቦ ካፕ ላይም ተገናኝተን ነበር። አምስት ለአንድ ኤኒዌይስ፣ በሜዳቸው አምስት ለአንድ አሸነፍን። ከዛ ሁለተኛውን በሜዳችን ሁለታቻ የወጣንበት ጨዋታ ነበር። እዛ ጨዋታ ላይ ደግሞ ማቴታና አሁን የክለባችን ተጫዋች የሆነው ኤቭሪ ቼዜ ነበር ግን ማስቆጠር የቻሉት። በአርሰናል በኩል ደግሞ ያኩብ ኪቪዮርና ትሮሳርድ ነበር ግን ማስቆጠር የቻሉት። ማቴታ ልንጠነቀቀው የሚገባ የነሱ አስቸጋሪ ግዙፍ አጥቂ ነው። እዚህ ጨዋታ ላይም ሲመጣ ባለፈው የፕሪምየር ሊግ ጨዋታ ላይ ሃትሪክ ሰርቶ ከሀትሪክ በኋላ ነው የሚመጣው። ኤንዌስ የነገ የማጥቃት እንቅስቃሴ ላይ የክለባችን አጥቂ ቪክቶሪ ኮሬዝም ቻምፒዮንስ ሊግ ላይ ሁለት ጎል በማግባት የግብ ድርቁን የግብ ጾሙን ፈቶ ወደዚ ወደዚህ ጨዋታ የሚመጣው ማን፣ እዚህ ጨዋታ ላይ ይነግሳል ማቴታ ወይስ ቪክቶሪ ኮሬዝ? ይሄ አንደኛው ነገ ወይም ደግሞ እሁድ የምንመለከተው አብይ ጉዳይ ይሆናል ማለት ነው። ሌላኛው ነገር ግን ኤቭሪ ቼዜስ በክሪስታል ፓላስ ደጋፊዎች ምን አይነት አቀባበል ይደረግለታል? ምንም እንኳን በሜዳችን የምናደርገው ጨዋታ ቢሆንም ኤቭሪ ቼዜ ግን ከክሪስታል ፓላሶች በእኔ በኩል አሪፍ የሚባል አቀባበል የሚደረግለት ይመስለኛል። ምክንያቱም ይሄ ኤቭሪ ቼዜ ፓላስን ሲቀላቀል ከኪዩፒያር ነበረ ያስፈረሙት ከኪውፒያር የመጣው ያ ታዳጊ ኤብሪ ቼዜገን ክሪስታል ፓላስን በ2025 ለቆ ወደ አርሰናል ሲመጣ የክለቡ ሌጀንድ በመሆን ነበረ። ምክንያቱም የክለቡ የመጀመሪያ ዋንጫን እንዲያገኙ ምክንያት የነበረው እሱ ነው። ለዛም ይመስላል ወደ አርሰናል ከተዘዋወረ በኋላ የመጨረሻ ጨዋታውን ለፓላስ ሲያደርግ የሚገርም ሽኝት ነበር የተደረገለት። ክሪስታል ፓላሶች በዚህ በኩል አይታሙም። ዳርኖት ላይክ ዌስትሃም ዌስትሃም፣ ታውቃላችሁ ዴክላር ራይስ ሴም ነው ያደረገው በካፒቴንነት እየመራ ኮንፈረንስ ሊግን እንዲያገኙ ያደረገ ወሳኝ ተጫዋቻቸው ነው። እሱ ጎል ባስቆጠረ ቁጥር ሀምብል ነው ያሳያቸዋል፣ ሪስፔክት ነገር ግን ዌንኤቨር በ ዌስትሃም የሚሆን በኤምሬትስ የሚሆን ጨዋታ ባደረግንባቸው ቅጽበቶች ግን ከደጋፊዎች የተቃውሞ ድምፅ ይሰማል። በክሪስታል ፓላስ ደጋፊዎች በኩል ግን ይሄን አልመለከትም ብዬ አስባለሁ። ሚቼልና ቡካዮ ሳካ የሚያደርጉትም የእርስ በርስ ግንኙነት የእሁዱ ጨዋታ ሌላኛው ተጠባቂ ነገር ነው። መጠብቀው ነገር በእኔ በኩል ኤብሪቼዜ ጎል አስቆጠሩ ሰለብሬት ሳያደርግ ሲቀር ማየት በደንበሩ የምፈልገው እዚህ ጨዋታ ላይ ኤቭሪ ቼዜን ኦፍኮርስ እንመለከተዋለን፣ ነገር ግን ግብ እንዲያስቆጥር እፈልጋለሁ ማለት ነው። ባለፉት ስድስት ግንኙነቶች አርሰናል አምስት ጨዋታዎችን ማሸነፍ ሲችል አንድ ጨዋታም አቻን የተለያየው ስለዚህ ከፓላስ ጋር ያለን ሪከርድ እኛኑ ነው ፌቨር የሚያደርገን። ማለት ነው ለንደን ደርቢ ነው እንደነገርኳችሁ። ነገ ላይም ከሴት ፒስ ሌላ ጎል ልንመለከት እንችላለን። አሁን አርሰናል በሴት ፒስ ጉዳይ እየታማም ነው እየተደነቀም ነው። የሚያሙት ልንገራችሁ፣ የሚያሙት ምክንያት የሚፈልጉ የሌላ ክለብ ደጋፊዎች ናቸው እንጂ ሌስቢ ሆነስት ሴት ፒስ ዝም ብሎ የሚሰጥ ነገር አይደለም። ሲጀመር እኛ ሴት ፒስን ለመጠቀም ራሱ የተገደድ ነው ያ፣ እንደዛ ማለት አይጠበቅብኝም። ነገር ግን አርሰናልን ሊገጥሙ የሚመጡ የፕሪሚየር ሊግ ቲሞች ግን ከኳስ ጀርባ በመሆን በሎብሎክ እየተከላከሉ ነጥብ ይዘው ለመውጣት በሚሞክሩበት ቅጽበት፣ እኛ ደግሞ ያንን ሎብሎክ እንደ መስበሪያ ታክቲክ አድርገን የተጠቀምንበት ሴት ፒስ አንደኛው ምክንያት ነው ማለት ነው በሌላኛው ሌላኛው ነገር ደግሞ ሴት ፒስ ሲባል ዝም ብሎ አይደለም እንደነገርኳችሁ ካላጠቃችሁ፣ ጨዋታውን ዶሚኔት ካላደረጋችሁ ኮርና አታገኙም። ስትሞክሩ እነሱ ሴቭ ያደረጉት ኳስ ነው ኮርና የሚወጣው። እነሱ ለማጥቃት በሄዳችሁበት ቅጽበት የሰሩት ፋውል ነው ቅጣት የምትሆኑ ሴት ፒስ እንደ ሴት ፒስነት የምንጠቀምበት ስለዚህ ብዙዎቹ ሴት ፒስ ኤፍ ሲ እያሉ ስማችንን ለማጠልሸት ቢሞክሩን ዘመኑ ተቀይሯል አባቴ። ዋናው ነገር እንዴት ያሉትን ጠባብ ማርጅኖች ተጠቅመን ሶስት ነጥብ ይዘን እንወጣለን ነው። ሆፕፉሊ የነገው ጨዋታ ላይም ይሄ ደጋፊዎች በፊት ተጫዋቾች አሁን ፑንዲት የሆኑት እነሱ ረረድብን እንዲሉ የምገምተውን የውጤት ግምት ሙሉ በሴት ፒስን ብናገኘው አይዶን ፋኪን ማይንድ። አሁን ወደ ጥያቄው መጣለሁ። በጣም ቀላል ጥያቄ ነው። በጣም ቀላል ጥያቄ ነው። የማደርገው አርሰናል ለመጨረሻ ጊዜ በክሪስታል ፓላስ የተሸነፈው መቼ ነበረ? ስንት ለስንት? በሆነ ውጤት ነው መልሱ፣ ይሸለሙ ነገር ግን ቀለል ላርገው ላይኩ መቶና ከዛ በላይ መሆን አለበት። ከመቶ መልሳችሁ ላይኩ ከመቶ በታች ከሆነ ሶሪ ያዝናለው፣ ሽልማቱ ወደሚቀጥለው ቪዲዮ ይሄዳል። እሱ ብቻ አይደለም ለነገርኳቸው የባለፈው ቪውም የኢብሪቼዜ ታሪክን አምስት ነጥብ አምስት ይመስለኛል አምስት ሺ አምስት መቶ ከአምስት ሺ አምስት መቶ በላይ ቪው ካለው እና ከመቶ ላይክ በላይ ካለው ይሸለማሉ ማለት ነው። እንደፈለጋችሁ ተደርጎ ይመጣል ማሊያው፣ በስማችሁ በእናታችሁ ስም በአባታችሁ ስም ልጅም ካላችሁ በልጃችሁ ስም አሰርተን የምንሸልም ይሆናል ማለት ነው። ሽልማቱን ለመሸለም ቪዲዮን ሼር አድርጉት፣ ብዙ ሰው ጋር እንዲደርስ ማለት ነው። ይህን ይመስላል። ወደ ውጤት ግምቴ ሲሄድ አርሰናል የነገውን ጨዋታ ሁለት ለዜሮ በሆነ ውጤት ያሸንፋል ብዬ አስባለሁ። ግቡንም እኔ የምፈልገው ኤበረቺ ኤዜና ቪክቶሪ ኮሪዝ እንዲያስቆጠሩት ነው። በእናንተ በኩልስ ውጤቱንም መገመት ትችላላችሁ። ማለት ነው። ወደ ቋሚ አስራ አንድ አሰላለፍ ስናመራ የግብ ጠባቂ ቦታ ላይ ዳቪድ ራያን አደርግና የቀኝ የመከላከል ቦታ ክንፍ ቦታ ላይ ደግሞ ዩሊያን ቲምበር እናደርጋለው። የመሀል የቀኝ ተከላካይ ቦታ ላይ ደግሞ ዊሊያም ሳሊባ፣ እሱን ተከትሎ ደግሞ ጋብርኤል ማጋሌዝ በግራ የመሃል ተከላካይ ቦታ ላይ ማሰልፎ ይሆናል። በግራ የመከላከል ክንፍ ቦታ ላይ ደግሞ ካላፊዮሪን አደርጋለሁ። አይኑ የባለፈው የቻምፒዮንስ ሊግ ጨዋታ ላይ የሚገርም እንቅስቃሴ አድርጎ ነበር ማይልስ ሉዊስ ስኬሊ፣ እዛ ጨዋታ ላይ ይመስለኛል ሚካኤል አርቴታ እዛን ያን ጨዋታ ሙሉ ለሙሉ ካላፊዮሪን አልተጠቀመውም። እዚህ ጨዋታ ላይ ግን ሙሉ ለሙሉ ይጠቀመዋል ብዬ አስባለሁ። የመሃል ቦታ ተጫዋቾች ጋር ስንሄድ ዙቢሜንዲ የዲፌንሲቭ ሚድፊልደር ቦታ ላይ ዴክላር ራይስ ቦክስ ቱ ቦክስ እና አስር ቁጥር ቦታ ላይ ደግሞ ኢብሪቼዜን የምንመለከተው ይመስለኛል። በቀኝ የማጥቃት ክንፍ በኩል የኛው አወር ቦይ አወር አካዳሚ ስታር ኩካዮ ሳካን አደርግና የግራ የማጥቃት ክንፍ ቦታ ላይ ደግሞ ማርቲኔሊ እናደርጓለሁ። ማርቲኔሊ እዚህ ጨዋታ ላይ መጀመር አለበት። ምናልባትም ሚካኤል አርቴታ ትሮሳርድን ሊያደርግ ይችላል፣ ግን አይመስለኝም። ትሮሳርድ ሞር በሎው ብሎክ ለሚጫወቱ ቲሞች ጠቃሚ ነው ብዬ አስባለሁ። ክሪስታል ፓላስ አይ ዶንት ቲንክ ሶ በሎ ብሎክ የሚጫወቱ ሜይ ቢ ሚድ ብሎክ እና ሃይላይን ፕረስ እያደረጉ ለመጫወት ይሞክራሉ። ሃይላይን አይደፍሩም፣ ነገር ግን በሚድ ብሎክ ሊጫወቱ ይችላሉ። ስለዚህ የነገን ጨዋታ ኦፍ ኮርስ ማርቲኔሊን አስጀምረዋለሁ። አሪፍ ቴምፖ ላይን ያለው እሱን እንዲቀጥል በማለት የነገን ጨዋታ ማርቲኔሊ አሰልፈለሁ ማለት ነው። የአጥቂ ክፍል ቦታ ላይ ደግሞ ቪክቶር ዮኮሬዘን አደርጓለው የፕሪሚየር ሊግ ግቡን ሶስተኛ ግቡን ሶሪ፣ አራተኛ ግቡን ነገ ያገኛል ብዬ አስባለሁ። ባያገኝም ግን ከማግባት ውጪ ለአርሰናል በሚያደርገው እንቅስቃሴ የባለፈው የማርቲኔሊን ግብ መመልከት ብቻ በቂ ነው። አይታችኋቸዋል። የመከላከል ቦታ ላይ የነበሩት የአትሌቲኮ ማድሪድ ተጫዋቾች ማርቲኔሊን ማንም ማርክ ካላደረገው፣ ምክንያቱም ተጫዋቾቹ ተሰብስበው ቪክቶር ኮሬዝን ነበረ ማርክ ለማድረግ ሲሞክሩ የነበሩት። እንደዚህ አይነት የተከላካዮች እንቅስቃሴ ለነ ቡካዮ ሳካና ማርቲኔሊ አሪፍ እድል እየፈጠረ ስለሆነ አገባም አላገባም ጥሩ እንቅስቃሴ እያደረገ ይገኛል። ቢያገባ ግን እንደ ስትራይከር ለራሱም ጥሩ ለቁጥሮቹም አሪፍ ስለሚሆንለት ነገ ሆፕፉሊ እሁድ ያገባል ብዬ አስባለሁ። የእናንተን የውጤት ግምትም ይሄ ቢስተካከል የምትሉትም ካለ ከስታርቲንግ ላይናፕ ኮመንት ሴክሽን ላይ ማሳወቀስ ችላላችሁ። ለዛሬ የመጣውበት ቪዲዮ ይሄን ይመስላል። ከጨዋታ በኋላ በማች ሪያክሽን እንገናኛለን። አማውት ፒስ ከሞን ዩ ገነርስ